ሰላም ሰላም ጤና ይስጥልኝ ውድ አለምቲ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ በዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዝኛ ሂሳብ እና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚትና ሌሎችንም አማራጮች እየተጠቀምን እናስተምራለን ስለሆነ መማሪ የምትፈልጉ ልጆች በየትኛውም አለማት ሆናችሁ ታች ላይ ባለው ስልክ ኢሞ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማት ይችላላችሁ። አማርኛ እንግሊዝኛ፣ እንዲሁም ሂሳብን በአጭር ጊዜ ማንበብ መጻፍ ከፈለጋችሁ ደውሉ፣ እናስተምራችኋለን። ለዛ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ንባብ ይሆናል። እንግዲህ በባለፈው በተከታታይ ክላሳችን የአማርኛ ፊደላቶችን እንዲሁም ደግሞ ቃላቶችንም እያነበብነ ስንመማር ነበር። ዛሬ ደግሞ ቃላቶች ሁለት፣ ሶስት እና ከዚ በላይ የሆኑ ቃላቶች በአንድ ላይ ሙሉ ሀሳብ ሆኖ ደግሞ በአረፍተ ነገር መልክ ደግሞ በሐረጋት መልክ ሆኖ ደግሞ ሲመጡ እንዴት እንደሚነበው ዛሬ በደም እናያለን ማለት ነው። በቅድሚያ ለቻናሉ አዲስ ከሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰቡናችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። እንግዲህ ዛሬ እዚህ ጋር እነዚህ የምታዩዋቸው የአማርኛ አረፍተ ነገሮችም ሐረጋቶችም ናቸው። ስለዚህ ዛሬ እነዚህ ከመጀመሪያው ጀምረን በደንብ አድርገን እናነባለን ማለት ነው። እዚህ ጋር ርዕሳችን ይላል አ ማ ርኛ አማርኛ ን ባብንባብ ንባብ አማርኛ ንባብ ይላል። አማርኛ ንባብ። እሺ ከመጀመሪያው ስንጀምረ ጀምረ እዚህ ጋር ምን ይላል? መቼ መቼ ማለት ቼ የቼ ቤተሰብ አምስተኛ ፊደላት እነዚህ በላ መቼ ይላል። መምጣት መምጣት መምጣት ትፈልጋለህ ህ ትፈልጋለህ ትፈልጋለህ መቼ መምጣት ትፈልጋለህ? ይህ ጥያቄ ስለሆነ የጥያቄ ምልክት እንጠቀማለን። መቼ መምጣት ትፈልጋለህ ይላል። እሺ ወደ ሁለተኛው ስንመጣ ደግሞ እዚህጋ ምላል በጣም በጣም በጣም እ ቸ ኩ ላ ለሁ እቸኩላለሁ በጣም እቸኩላለሁ። እንግዲህ አማርኛ ስተነቦ ምንድነው ማስተዋል ያለባችሁ እንደዚህ በዛ ብሎ ከመጣ አንድ ቃል ማለት ከአንድ ላይ ተጽፎ መሀል ላይ እርቀት እስከምንጠቀም ለምሳሌ፣ እዚህ ጋር መቼ ብለን ከዚያ ደግሞ ትንሽ ራቅ ብለን መምጣት እንላለን ከዚያ ደግሞ አሁንም ትንሽ ጋር ጋብ እንጠቀምና ትፈልጋለህ እንጂ፣ ሁሉንም በተመሳሳይ እርቀት አይጻፍም። አንድ ቃል ከአንድ ቃል የተወሰነ እርቀት መኖር አለበት በኮምፒውተር ወይም በስልካችሁ ስጽፉም እንዲሁም ደግሞ በደብተር ላይም ስጽፉም ቢሆን ምንድን ነው፣ ለምሳሌ እዚህ ጋር መቼ የሚለው ከቼንና አንድ ላይ አጠጋግታችሁ መጻፍ አይቻልም። መቼ ትሉና ምክንያቱም መቼ የሚለው አንድ ቃል ነው። ቃል ማለት ትርጉም ያለው ነገር የሆሄያት ስብስብ ነው። ምሳሌ መቼ የሚለው አንድ ቃል፣ እዚያ መምጣት ራሱን የቻለ አንድ ነገር ነው። ትፈልጋለህ ደግሞ አንድ ነገር ነው። መምጣትና ትፈልጋለህ ተመሳሳይ ነገር አይደለም። ስለዚህ መምጣት ካላችሁ በኋላ ደግሞ ትንሽ እርቀት ትጠቀሙና ትፈልጋለህ ትላላችሁ። ልክ እንደዚህ ያደረጋችሁ ትጽፋላችሁ ማለት ነው። ሲነበብም አንድ ላይ የምታነቡት ከእርቀት እስካለው ቦታ ያለውን በአንድ ድምፅ ታነቦታላችሁ። ከዚህ ጀምራችሁ ደግሞ እስከምትደርሱ ደግሞ በአንድ ድምፅ እዚያ ደግሞ ከዚህ እስከዚህ እርቀታቸው ተመሳሳይ ሆነው የተጠጋጉ ከሆኑ በአንድ ላይ ታነቧቸዋላችሁ ማለት ነው። ስለዚህ መቼ መምጣት ትፈልጋለህ ይላል፣ የመጀመሪያው። ሁለተኛው ደግሞ በጣም እቸኩላለሁ እቸኩላለሁ ይላል። ወደ ሶስተኛው ስንመጣ ደግሞ ከዚህ ጋር ምን ይላል ሚ ሚ ሚሆን ሚሆን አ ይ መ ስ ለ ኝ ም አይመስለኝም። እዚጋ አሁን ሚሆን የሚለው ሶስት ፊደላቶች አሉ። ከዚያ ደግሞ አይመስለኝም ለማለት ደግሞ እዚጋም ተጩ ሰባቱ ፊደላቶች አሁን ሚሆን ካልን በኋላ ደግሞ እዚጋ እያችሁታል፣ እርቀቱ ትንሽ ራቅ ያለ ነው። ስለዚህ እስከ እን ያለችን ሶስቷን በአንድ ላይ ስናነባት ሚሆን ይላል። ከዚያ ደግሞ ከአ ጀምረን ደግሞ እነዚህ ሁሉም ፊደላቶች ከአንድ ላይ የተጠጋጉ ናቸው፣ መሀል ላይ እርቀት የለም። ስለዚህ ከዚህ እስከ መጨረሻ ላይ ደግሞ በአንድ ድምፅ በአንድ ቃል ይነበባል ማለት ነው። ስናነበው አይመስለኝም አይመስለኝም ይላሉ። እሺ፣ ከዚህ ጋር ደግሞ ቢኒያም ቢኒያም ቢኒያም እግር ኳስ እግር ኳስ ቢኒያም እግር ኳስ ተጫዋች ተጫዋች ተጫዋች ነው ነው ቢንያም እግር ኳስ ተጫዋች ነው ነው። እሺ ቀጣይ ሙዚቃ ምን ይላል? ኢብራሂም ኢብራሂም ኢብራሂም አምስተኛ አምስተኛ አምስተኛ ክፍል ክፍል ክፍል ተማሪ ተማሪ ተማሪ ነው ነው ኢብራሂም አምስተኛ ክፍል ተማሪ ተማሪ ነው ነው። እሺ በጣም አሪፍ ወደ ቀጠው ስንመጣ ደግሞ በ በኋላ በኋላ በኋላ ከ መጣህ ከመጣህ ከመጣህ እንድንገናኝ እንድንገናኝ በኋላ ከመጣህ እንድንገናኝ እፈልግሃለሁ እፈልግሃለሁ በኋላ ከመጣህ እንድንገናኝ። እፈልግሃለሁ እፈልግሃለሁ ይላል። እሺ፣ ወደ መጨረሻው ስንመጣ ደግሞ ሙዚቃ ምን ይላል? ሀና ይላል። ሀና ና ማለት የነ ቤተሰብ አራተኛ ፊደል ሀና አማርኛ አማርኛ ሀና አማርኛ ማንበብ ማንበብ ማንበብ ትችላለች? ትችላለች። ሃና አማርኛ ማንበብ ትችላለች፣ ይችላል። በጣም አሪፍ እንግዲህ፣ እንደዚህ እያደረጋችሁ ናት። የተለያዩ ቃላቶችን፣ አረፍተ ነገሮችን፣ ሙሉ ሀሳቦችን እያደረጋችሁ ከተለማመዳችሁ በአጭር ጊዜ አማርኛ ማንበብ መጻፍ ትችላላችሁ ማለት ነው። እስኪ አንድ የፈጠን እየላንበብላችሁ፣ አሁን ስታነቡ ከለመዳችሁ በኋላ ለምሳሌ አንድ ሰው የለመደ ሰው፣ አሁን ያነበብሁላችሁ ለለማጆች ገና ማንበብ መጻፍ ለምትቸገሩ ነው። ፈጠን ብሎ የሚያነበው ሰው ደግሞ እንዴት ነው የሚነበው? መቼ መምጣት ትፈልጋለህ? በጣም እቸኩላለሁ። ሚሆን አይመስለኝም። ቢንያም እግር ኳስ ተጫዋች ነው። እሺ። ኢብራሂም አምስተኛ ክፍል ተማሪ ነው ነው። በኋላ ከመጣህ እንድንገናኝ እፈልግሃለሁ እፈልግሃለሁ። የመጨረሻው ደግሞ ሀና አማርኛ ማንበብ ትችላለች ትችላለች ይላል። በጣም አሪፍ። እንግዲህ ለዛሬ ትምህርታችን ይሄን ይመስላል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች በአማርኛና በእንግሊዘኛ ትምህርቶች እመለሳለሁ። እናንተ ይህን ቪዲዮ በደንብ አድርጋችሁ እዩት። ቀጣይ በሌላ ቪዲዮ ስመለስ ደግሞ ሌሎች ቪዲዮዎችን ደግሞ እንድንመማር መጀመሪያ ይህንን በደንብ አድርጋችሁ ማጥናት ያስፈልጋል ማለት ነው። መልካም ጊዜ። ባይ ባይ።